ሩ ሻሪ ትርጉም ጌታቸው ገብሬ። ፓፒዮ አራተኛ ማስታወሻ። የመጀመሪያው ማምለጥ። ትሪኒዳድ በእንግሊዞች ከተማ ያሳለፍኳትን ያችን የመጀመሪያ የነጻነት ሌሊት ልክ ትላንት እንደሆነች ሳስታውሳት እኖራለሁ። በልባችን ብርሃንና ሙቀት ተሞልተን ከሚደሰተውና ከሚስቀው ሕዝብ ጋር በየቦታው ዞርን። መጠጥ ቤቶቹ በመርከበኞችና እነርሱን ለማጥመድ አሰፍስፈው በሚጠባበቁ ኮረዳዎች ተሞልተው ነበር። እነዚህ ግን በፓሪስ በሊሃቨር ወይም በማርሴ እንዳሉት ሞጋጎች ዐይኖቻቸው በጉጉትና በጮሌነት የፈጠጡ አራዳዎች አልነበሩም። የትሪኒዳድ ኮረዳዎች የተለያዩ መልኮች ነበራቸው ወደ ቢጫነት የሚያደሉ ቻይናውያን ጠቆር ያሉ አፍሪቃውያን እንደዚሁም የሸንኮራ አገዳና የኮከነት ተክል ለማልማት ዘሮቻቸው ቀደም ብለው ተግዘው የነበሩ የህንድ ጠያይምና ባለሐር ፀጉር ሴቶች የቻይናውያንና የህንድ ድብልቅና በአፍንጫዎቻቸው ላይ የወርቅ ቀለበቶች የሚያንጠለጥሉ ጭምር ነበሩ ከዚያም በሮማውያን ገጽታቸው ላይ የሚንቦገቦጉ ትላልቅ ጥቁር አይኖችና እንደ መዳብ የሚያበሩ ፊቶች አሏቸውና እንዴት እንደ ተስተካከሉ እስኪ ተመልከቷቸው የሚሉ የሚመስሉ ወደ ፊት የተወጠሩ ጡቶች የሚያስመዘግቡ የላቲን ዝርያዎችም አሉ። እነዚህ ሁሉ ጸጉሮቻቸውን በልዩ ልዩ ቀለማት አበባዎች የሚያስጌጡ ኮረዳዎች ስሜታቸው የሚቀሰቅሰው ለወራዳ ተግባር ወይም ለንግድ አልነበረም። በእርግጥ የሚደሰቱበት ሙያ እንዳልነበረና ገንዘብም በኑሯቸው ውስጥ ዐቢይ ነገር እንዳልሆነ ሁኔታቸው ይነግራል። ማቹሬና እኔ ልክ ከመብራት ጋር የሚጋጩ ጥንድ የሳትራት ቢራቢሮዎች መስለን ከመጠጥ ቤት ወደ መጠጥ ቤት ስናውዝ ቆየን። ደማቅ መብራቶች ከሚገኙባት አንዲት ትንሽ አደባባይ ብቅ ስንል አንድ ቤተ ክርስቲያን ላይ ሰዓት አየው። ከሌሊቱ ስምንት ሰዓት ሆኗል። መመለስ ነበረብን። ፈርለቀቅን ወደ እንግዶች ማረፊያ በሁለት ዶላር የሚወስደን አንድ ታክሲ ጠራው። በጣም አፍረት እየተሰማን ስንገባ ዕድሜዋ በሃያ አምስትና በሰላሳ መካከል የሆነ ቡናማ ጸጉር ያላት የበጎ አድራጎቱ ድርጅት አባል የሆነች ሴት በሰላምታ ተቀበለችን። እንኳን ደህና መጣችሁ አለችና ለስሜት በሚጥሙ ቃላት በእንግሊዝ ቋንቋ ጥቂት አውርታን፣ ከዚያም የክፍላችንን ቁልፍ ስትሰጠን መልካም ለሊት ተመኘችልን። ወደ አልጋችን ውስጥ ገባን። ከሻንጣዬ ውስጥ አንድ ፒጃማ አገኘው። መብራቱን ላጠፋ ስል ነበር ማቹሬ እንደዚህ ሲለኝ የሰማሁት። እንደዚህ በአጭር ጊዜ ውስጥ ይህን ሁሉ የሰጠንን አምላክ ማመስገን የሚኖርብን አይመስልም? ምን ታስባለህ ፓፒ? አንተ የራስህን አምላክ አመስግንልኝ። ታላቅ ወዳጅ ነው፣ ለእኛ በጣም ግሩም እንደሆነልን ሐቅ ነው። ደራደር። ከዚያም መብራቱን አጠፋው። ይህ ትንሣኤ፣ ይህ ከተቀበርኩበት መቃብር ያመለጥኩበትና ከዓለም ሕዝቦች ጋር የተቀላቀልኩበት አጋጣሚ በጣም አስፈንድቆኝ ስለ ነበር መተኛት አልቻልኩም። በዐይኖቼ ላይ እንደ ሕልም ቦግልም የሚሉ ድብልቅልቅ ስሜቶች ድቅና አሉብኝ ችሎቱ፣ ማረፊያ ጣቢያው፣ ቆማጦቹ፣ ቅዱስ ማርቲን፣ ደሬ፣ ትሪቡላር፣ ኢዮአስ፣ ሞገዱ፣ ባለፉት ዓመታት አልፌባቸው የነበሩት አገሮች በሙሉ ልክ እንደ ባሌ ዳንስ ተጫዋቾች እየተከታተሉ ወደ አእምሮዬ ለመግባት ይታገሉ ነበር። ትዝታዎቼን ለመርሳት ሞከርኩ፣ ግን ልረሳቸው አልቻልኩም። እንግዳ የሆነብኝ ሌላው ነገር ደግሞ እነዚህ ትዝታዎች ከዱር አሳማዎቹ ጩኸት ከአሞራዎቹ ጫጫታ ከነፋሱና ከማዕበሎቹ ሽንፍር ትተናቸው ከመጣነው መጠጥ ቤቶች ውስጥ ከሰማዋቸው የህንዶች ቫዮሊን የሙዚቃ ድምፆች ጋር መቀላቀላቸው ነበር በማግስቱ እስከ ረፋዱ ተኛው በአራት ሰዓት መዝጊያው ተቆረቆረ ሚስተር ቦውን ነበር ፈገግ እያለ እንደምን አደራችሁ ገና አልጋ ላይ ናችሁ እንዴ ዘግይታችሁ መሆን አለበት። ጥሩ ጊዜ አሳለፋችሁ አለ። እንደምን አደሩ። አዎ አምሽተን ነው የመጣ ነው። እባክዎ ይቅርታ ያደርጉልን። በምን የተነሳ? ካሳለፋችሁት ህይወት አኳያ አድራጎታችሁ በትክክል ተገቢ ነው። እንደ ነጻ ሰዎች የሆናችሁበትን የመጀመሪያዋን ምሽታችሁን መጠቀም ነበረባችሁ። የመጣሁት ወደ ፖሊስ ጣቢያ ይዣችሁ ልሄድ ነው። ወደ አገሪቱ ያለ ህጋዊ ፍቃድ መግባታችሁን በግንባር ቃል ለመስጠት እዚያ መሄድ አለባችሁ። ያ ፎርማሊቲ ከተጠናቀቀ በኋላ ጓደኛችሁን ለማየት እንሄዳለን። ቀደም ብለው ዛሬ ጧት ራጅ አንስተውታል። ውጤቱን በፍጥነት እናውቃለን። ልብሳችንን ለበስንና ሚስተር ቦውንና ካፒቴኑ ከሚቆዩበት የምድር ቤት ወረድን። እንደምን አደራችሁ ጓደኞቼ፣ አለ ባልተስተካከለ ፈረንሳይኛው። ሁላችሁም እንደምን አደራችሁ? ደህና ናችሁ? ስትል አንዲት የበጎ አድራጎቱ የሴት መኮንን ተናገረችና፣ ፖርት ኦፍ ስፔን ተወዳጁን አገኛችኋት? ብላ ጠየቀችን። አዎ እንዴ፣ በጣም ግሩም ጊዜ አሳልፍን። ቡና ጠጣንና ከእንግዶች ማረፊያው እስከ ፖሊስ ጣቢያው ሁለት መቶ ያርድ የነበረውን ርቀት በእግራችን ተጓዝን። ያለምንም ልዩ አመለካከት ፖሊሱ ሰላምታ አቀረበልን። ካኪ ዩኒፎርም የለበሱ ሁለት ጥቁር ዘበኞች መሃል አለፍንና ከፍተኛ ግርማ ያለው አንድ ቢሮ ውስጥ ገባን። ካኪ ሸሚዝና ቁምጣ ሱሪ የለበሰ በሜዳሎች የተንቆጠቆጠ ዕድሜው በግምት ሀምሳ ዓመት የሚጠጋው አንድ መኮንን ብድግ ብሎ በፈረንሳይኛ ቋንቋ አነጋገረን። እንደምን አደራችሁ። እባካችሁ ተቀመጡ። ኦፊሻል የሆነውን ቃላችሁን ከመቀበላችን በፊት ትንሽ ጥያቄዎች ላቀርብላችሁ እፈልጋለሁ። እድሜያችሁ ስንት ነው? ሀያ ስድስት እና አስራ ዘጠኝ ምን ነበር ወንጀላችሁ? ነፍስ መግደል። ምን ያህል ተፈረደባችሁ? የእድሜ ልክ ጽኑ እስራት። እንግዲያስ በአንደኛ ደረጃ ነፍስ መግደል ነበራ። አይደለም ጌታዬ፣ የእኔ ሁለተኛ ደረጃ ነበር። የእኔ አንደኛ ደረጃ ነበር አለና ማቹሬ በማከታተል እድሜ ግን አስራ ሰባት ዓመት ብቻ ነበር አለ። በአስራ ሰባት ምን እንደምታደርግ ታውቃለህ? አለና መኮንኑ በማከታተል እንግሊዝ ውስጥ ቢሆን ኑሮ ትሰቀል ነበር። ይሁንና የፈረንሳውያን ሕግ እንግሊዛውያን ባለሥልጣኖች ሊተቹበት አይገባም። ወንጀለኞቻቸውን ወደ ፈረንሳይ ጊያና መላካቸውን ግን አንስማማበትም። ፈረንሳይን ለመሰለ አንድ ስልጡን አገር ይህ ድርጊት ሰብአዊና ክብርን የሚያቃልን ነው። ግን እናዝናለን፣ በትሪንዳድም ሆነ በማናቸውም የእንግሊዝ ደሴቶች ውስጥ ለመቆየት አችሉም የሚሰጣችሁን የጊዜ ገደብ ለማስረዘም በህመም ወይም በሌላ ምክንያት ሰበብ ለመፈለግ እንዳትሞክሩ ከእኛ ጋር እንድንተማመን መጠየቅ ይኖርብኛል። ለ18 ቀናት ፖርቶፍ ስፔን ውስጥ ለመቆይት ነጻ ናችሁ። እንደሚታወቀው አንዲት ጥሩ ጀልባ አላችሁ። ጥገና ቢያስፈልጋት የእንግሊዝ ባህር ኃይል ሠራተኞች ይሰሩላችኋል። ለጉዟችሁ የሚያስፈልጋችሁ ማንኛውም ምግብና ከዚህም ሌላ አንድ ጥሩ ኮምፓስና አንድ የባህር መስመር ካርታ ይሰጣችኋል። አንዳንድ የደቡብ አሜሪካ ሀገሮች እንደሚቀበሏችሁ ተስፋ አደርጋለሁ። ለፈረንሳይ ባለሥልጣኖች ሊልኳችሁ እስከሚወስኑበት ጊዜ ድረስ ታስራችሁ በመንገድ ሥራ ብርጌድ ውስጥ ስለምትመደቡ ወደ ቬንዙዌላ እንዳትሄዱ። ወንጀላችሁ ከባድ ሊሆን ይችላል፣ ግን ደግሞ ሕይወታችሁ እስከ ዘላለም ተበላሸ ማለት አይደለም። ወጣትና ጤነኛ ከመሆናችሁም ሌላ ጨዋ ልጆች ትመስላላችሁ። ስለሆነም ካለፋችሁበት ሁኔታ አንጻር ቋሚ ሽንፈትን ለመቀበል እንደማትፈልጉ ተስፋ አደርጋለሁ። ራሱ እዚህ ድረስ መምጣታችሁም አለመፈለጋችሁን ይመሰክራል። ኃላፊነት የሚሰማው የኅብረተሰብ አባል እንድትሆኑ ለመርዳት እጀንስ ዘረጋ ደስ ይለኛል መልካም እድል ማንኛውም ችግር ቢገጥማችሁ በፈረንሳይኛ ልታነጋግሩት የምችሉት አንድ ሰው ስለሚኖር በዚህ ስልክ ቁጥር ደውሎ ደወል አንቃጨለና አንድ ሲቪል ሰው ወደኛ መጣ ብዙ ፖሊሶችና ሲቪሎች ታይፕ ከሚመቱበት አንድ ክፍል ውስጥ ተወሰድንና ከመካከላቸው አንዱ ቃላችንን ተቀበለ ወደ ትሪንዳድ ለምን መጣችሁ እግረ መንገዳችን ለማረፍ ነበር ከወዴት ነው የመጣችሁት? ከፈረንሳይ ጊያና። በምታመጡበት ወቅት የፈጸማችሁት ወንጀል ነበረ? ጉዳት የደረሰበት ወይንም የገደላችሁት ሰው ቢኖር? ከባድ ጉዳት የደረሰበት ሰው አልነበረም። እንዴት አወቃችሁ? ከመልቀቃችን በፊት አውቀነዋል። ዕድሜያችንን በፈረንሳይ ሕግ የቅጣታችንን ደረጃ፣ ሌላ ሌላውንም በሙሉ አስረዳ ነው። ከዚያም ቃል ተቀባዩ እንደዚህ አለ። እስከ አስራ ስምንት ቀናት ድረስ እዚህ ለመቆየት ትችላላችሁ። በዚያ ወቅት ማንኛውንም የምትፈልጉትን ለማድረግ ነጻነት አላችሁ። ማረፊያችሁን ከቀየራችሁ አስታውቁን። የአምሳሌ ቃ ዊል ይባላለሁ። አድራሻዬ ከሁለት ስልክ ቁጥሮች ጋር ይሄዱላችሁ። አንደኛው የታወቀ የፖሊስ ባልደረባነቴ ቁጥር፣ ሌላው የግል ቁጥሬ ነው። አንድ ነገር አጋጥሟችሁ እርዳታ ቢያስፈልጋችሁ ወዲያው ደውሉኝ። ለእምነታችን ዋጋ እንደምትሰጡት እርግጠኞች ነን። መልካም ስነ ምግባር እንደምታሳዩ አምናለሁ። ከትንሽ ጊዜ በኋላ ሚስተር ቦውን ወደ ክሊኒኩ ይዞን ሄደ። ክሎሲዮ እኛን በማየቱ ደስ ብሎት ነበር። በከተማ ስላሳለፍነው ምሽት ምንም ነገር አልተናገርንም። የነገርነው ነገር ቢኖር እንደ ፈለግን ለመውጣትና ለመግባት ነፃ መሆናችንም ብቻ ነበር። ይህም አስደነቀውና ያለምንም አጃቢ አለ። አዎ ያለምንም አጃቢ። እነዚህ እንግሊዞች ቀልደኛ ሰዎች ናቸው። እጃል ቦውን ዶክተሩን ለመፈለግ ሂዶ ስለነበር አሁን ከእርሱ ጋር ተመለሰ ስብራቱን የጠገነው ማን ነው ሲል ክሎሲዮን ጠየቀው እኔና እዚህ የሌለ አንድ ሌላ ሰው አልኩ ጥሩ ስለ ጠገናችሁት እንደ ገና ማስተካከል አያስፈልገንም የተሰበረው አጥንት ከቦታው ገብቷል አንድ የብረት ምርኩዝ እንሰራልህና በመጠኑ እየተራመድክ ለመዘዋወር ትችላለህ እዚህ መቆየት ትፈልጋለህ ወይስ ከጓደኞች ጋር መሄድ ከእነርሱ ጋር መሄድ መልካም ነው። ነገ ጧት መሄድ ትችላለህ። በእጅጓ መሰገን ነው። ዶክተሩና ሚስተር ቦውን በየፊናቸው ሄዱ። እኛም የቀረውን ጧትና ከቀትር በኋላ በከፊል ከክሎሲዮ ጋር አሳለፍን። የማቀዝቀዣ መሣሪያ አየሩን በሚያናፍስበትና መስኮቱ ወለል ብሎ በተከፈተ የእንግዳ ማረፊያ ክፍላችን ውስጥ እንደገና በማግስቱ ስንሰባሰብ ደግሞ ከመጠን በላይ ደስታችን ጋለ። በአዲሶቹ ልብሶቻችን ውበትና ሙሉ ጤነኞች በመሆናችን ራሳችንን የምስራቻል ነው። ግን ውይይቱ ወዳለፈው ታሪካችን ሊያዘነብል ሲል እንደዚህ ያልኩ፦ ስለወደፊትና ስለሆኑ ብቻ ማሰብ እንጂ ያለፈውን መርሳት አለብን። ለምሳሌ ወዴት መሄድ ይኖርብናል? ወደ ኮሎምቢያ፣ ፓናማ፣ ኮስታሪካ ሊበልጥ ሊቀበሉን የሚችሉት የትኞቹ ሀገሮች እንደሆኑ በውንን መጠየቅ ይገባናል። ወደ ቦውን ቢሮ ስልክ ደወልኩ። እዚያ አልነበረም። ሳን ፌርናንዶ ወደሚገኘው ቤቱ ደወልኩ። ልጁ መለሰች። ለትንሽ ጊዜ እንደ ተነጋገርን፣ ሚስተር ሄንሪ ልክ ከእናንተ ማረፊያ አጠገብ ከሚገኘው ከፈረንሳውያን ገበያ ተነስተው ሳን ፌርናንዶ የሚመላለሱ አውቶቡሶች አሉ። ለምን መጥታችሁ ከሰዓት በኋላ እዚህ አትቆዩም? እባካችሁ እንደዚህ አድርጉ፣ እጠብቃችኋለሁ አለች። ስለሆነም ቅሎሲዮ በመጠኑ ሚሊታሪ የሚያስመስለውን አዲሱን ቡናማ ቀለምን ልብስ እንደለበሰ ሽክ ብሎ ሦስታችንም በሙሉ ወደ ሳን ፌርናንዶ ተነሳን። ያን የመሰለ የሞቀ መስተንግዶ ተሰጥቶን ወደ ነበረበት ቤት እንደ ገና ስንመለስ መንፈሳችንን ደስታ ሞላው። ሁለቱ ሴቶች ስሜታችንን ተረድተውት መሆን አለበት። ውድ ወዳጆቻችን፣ ወደ ራሳችሁ ቤት ተመለሳችሁ አሉን። ስለሆነም አሁንም የሚጠሩን በመጀመሪያ ስሞቻችን እንደመሆኑ ሄንሪ፣ ስኳር ላድርግልህ? ወይም አንድሬ የማቹሬ ስም ነበር፣ ተጨማሪ ነገር ትፈልጋለህ? በማለት ነበር። የተወደዳችሁ ማዳም በውንና ሚስስ በውን እግዚአብሔር ለጋስነታችሁንና ርሩርነታችሁን ተገንዝቦ ከዚያች ቀን ጀምሮ በደስታ እንድትኖሩ ውለታችሁን ሁሉ መልሶላችኋል ብዬ ተስፋ አድርጋለሁ። በጠረጴዛው ላይ አንድ ካርታ ዘረጋንና እቅዶቻችንን ነደፍን። መንገዶቹ ረጅም ነበሩ። ሳንታ ማርታ ወደ ተባለችው የመጀመሪያዋ የኮሎምቢያ ወደብ 720 ማይል፣ ወደ ፓናማ 1200 ማይል፣ ወደ ኮስታሪካ 1500 ማይል። ቦውን ተመለሰ። ቆንስሎቹ ዘንድ በሙሉ ስልክ ደውዬ መልካም ዜና ሰምቻለሁ አለን። ለማረፍ ያህል በኮራሶ ለትንሽ ቀናት መቆየት ትችላላችሁ። ኮሎምቢያ ስላመለጡ ወንጀለኞች መመሪያ አላወጣችም። ቆንሲሉ እስከሚያውቀው ድረስ እስካሁን ከኮሎምቢያም ሆነ ፓናማ ውስጥ ወይም የትኛውን ቦታ በባህር የደረሰ ወንጀለኛ ከቶ ሆኑም የለም። አንድ ሀሳብ አለኝ አለች የሚስተር ቦውን ልጅ ማርጋሬት። ግን በጣም ሩቅ ነው። ቢያንስ አንድ ሺ ስምንት መቶ ማይል ቦታው ወዴን ነው ሲል አባቷ ጠየቃት። እንግሊዝ ሆንዱራስ አገረ ገዢው የክርስትና አባቴ ስለሆነ ምናልባት እዚያ እርዳታ ታገኙ ይሆናል። ወደ ጓደኞች የተመለከትኩና ጉዞ ወደ እንግሊዝ ሆንዱራስ አልኩ። በምዕራብና በደቡብ ጓቲማላ፣ በሰሜን ሜክሲኮ የሚያዋስናት የእንግሊዝ ይዞታ ነበረች። በማርጋሪትና በእናቷ እርዳታ ካርታ ላይ መስመራችንን እየነደፍን የከሰዓት በኋላውን ጊዜ አሳለፍን። የመጀመሪያ ማረፊያ ስድስት መቶ ማይል ላይ በኮራሶ፣ ሁለተኛ ማረፊያ ከኮራሶ መንገዳችን ላይ ከሚያጋጥመን ማንኛውም ደሴት ላይ፣ ሶስተኛ ማረፊያ እንግሊዝ ሆንዱራስ። በባህር ላይ ምን እንደሚያጋጥመን ፍጹም ማወቅ ስለማይቻል የጣሳ ምግቦች ሳጥን መያዝ እንዳለብን ተወሰነ። ስጋ፣ አትክልቶች፣ ማርማራታ፣ አሳ ወዘተ ይህም ከፖሊሶቹ የተሰጡን ስንቆች ማጠናከሪያ እንዲሆን ነበር። የሳልቫቶሬ ሁለገብ መደብር ስንቃችንን በስጦታ መልክ ለማበርከት ደስተኛ እንደሚሆን ማርጋሬት አንድ ሐሳብ አቀረበችና፣ ግን እነርሱ ካልፈለጉም ግን እነርሱ ካልፈለጉም እማማና እኔ እንገዛላችኋለን አለች። አይሆንም፣ በምንም ምክንያት አልኩ። ዝም በል ሄንሪ። አይሆንም፣ አልፈቅድልሽም። የራሳችን ገንዘብ አለን። ለእቃዎቹ ራሳችን በቀላሉ መክፈል እየቻልን የእናንተን ሩህሩህነት ለማሟጠጥ መሞከር ለእኛ ነውር ይሆንብናል። ከታላቁ ጉዞአችን በፊት አንድ የመጨረሻ ጉብኝት ለማድረግ ቃል ገብተን ተለያየን። በየምሽቱ 11 ሰዓት ላይ ወደ ከተማ እንወጣለን። በጣም እንቅስቃሴ ባለበት አደባባይ አንድ አግዳሚ ወንበር ላይ ክሎሲዮን እናስቀምጥና አንዳችን በከተማ ስንዘዋወር ሌላው ከእርሱ ጋር ለመሆን ማቹሬና እኔ ተራ እንለዋውጣለን። እዚህ ከመጣን አሁን አስር ቀን ሆነን። ለዚያ ለብረት ምርኩዝ ምስጋና ይግባውና ክሎሲዮ ያለ ችግር በመጠኑ ይራመዳል። በከተማ ታክሲዎች ወደ ወደብ መሄድ፣ በብዙዎቹ መጠጥ ቤቶች ዘንድ እንደ ደንበኞች ታይተን ነበር። ፖሊሶቹም ሰላምታ ያቀርቡልናል። ምን እንደ ነበርንና ከወዴት እንደ መጣን ማንኛውም ሰው አውቋል። ይሁንና አንድም ሰው ስለዚህ አይገልጽም። የተለማመድናቸው መጠጥ ቤቶች ለምግብና ለመጠጥ ከመርከበኞቹ ይልቅ ለእኛ የሚያስከፍሉን በቅናሽ ዋጋ ነበር። ኮረዳዎቹም እንደዚሁ ያደርጋሉ። አብዛኛውን ጊዜ ኮረዳዎቹ ከመርከበኞች ከመኮንኖችና ከቱሪስቶች ጋር ሲቀመጡ ሳያሰልሱ ይጠጣሉ። በተቻለ መጠን ብዙ እንዲሰክሩም ያደርጓቸዋል። በመጠጥ ቤቱ ዳንስ በሚኖርበት ወቅት በመጀመሪያ ብዙ መጠጥ ካልገዛላቸው በስተቀር ፍጹም ከአንድ ሰው ጋር አይደንሱም። ከእኛ ጋር ግን የተለየ ነበር። ከእኛ ጋር ረጅም ጊዜ ይቀመጣሉ። ካልገፋፋናቸው በስተቀር መጠጥ አይወስዱም። ያንንም ሲቀበሉ ዝነኛውን የእነርሱን መጠጥ ሳይሆን አንድ ቢራ ወይም እውነተኛውን ውስኪ በሶዳ ነበር። ሁኔታችንን እንዳወቁና እንዳዘኑልን የሚገልጹበት መንገድ በመሆኑ ይህም አስደሰተን። ጀልባዋ ፖርት ኦፍ ስፔን ከሚገኘው የእንግሊዝ ባህር ኃይል ሰፈር ገብታለች። ወለሏ ተጠናክሮና በጠርዟ ላይ ሌላ ስድስት ኢንች ተጨምሮላት ታድሳ ነበር። በጥሩ ቅርጽ የምትገኝ ትመስላለች። ምሰሶውን በቀላልና በከፍተኛ አይነት ሌላ ምሰሶ ተካ ነው። ለአቅጣጫ ማስተካከያ እንጠቀምባቸው የነበሩትንም የዱቄት ከረጢቶች በጠንካራና ቀለም በተነከሩ የነፋስ ሸራዎች ለውጠውልናል። አንድ የባህር ኃይል መኮንን የተስተካከለች አንዲት ኮምፓስ አበረከተልኝና በካርታ ላይ አቅጣጫችንን እንዴት እንደምንቀይስ አሳየኝ። የኮራሶ መስመራችን በሰሜን ሆኖ አንድ ነጥብ ወደ ምዕራብ ሲል ይሆናል። ካፒቴኑ ታርፖን ከምትባል አንድ የማሰልጠኛ መርከብ አዛዥ ከሆነ የባሕር ኃይል መኮንን ጋር አስተዋወቀኝ። በሚቀጥለው ቀን ጧት በሁለት ሰዓት ከወደቡ ለልምምድ ልገኝ ይችል እንደሆነ ፍቃደኝነቴን ጠየቀኝ። ነገሩ ግራ ገብቶኝ ነበር፣ ግን ተስማማው። በሚቀጥለው ቀን ጠዋት ማቹሬና እኔ ወደ ባህር ኃይል ሰፈር ሄድን። አንድ መርከበኛ አጀበንና ጥሩ ንፋስ አግኝተን ወደ ባህር ወጣን። ለሁለት ሰዓት እንደ ተለማመድን ድንገት አንድ የጦር መርከብ ብቅ አለ። ሙሉ ማዕረግ ልብሳቸውን እንደ ለበሱ ሠራተኞቹና መኮንኖቹ ሁሉ በመርከቡ ወለል ላይ ተሰልፈው ነበር። እኛን በማሳለፍ ላይ እንዳሉ ሁራ ብለው ጮሁና መለዩዋቸውን ሁለት ጊዜ አወረዱ። አንድ ዓይነት የክብር ሰላምታ ኑሯል። እኔ ግን ምን ማለት እንደሆነ ቅንጣት ታክል ግንዛቤ አልነበረኝም። የጦር መርከቡ ቁሞ ወደ ነበረበት ሰፈር ተመለስን። የእኛንም እንደዚሁ አቆምንና መርከበኛው እንድንተክለው አንድ ምልክት አሳየን። ወደ ጦር መርከቡ ስንወጣ አዛዡ ከድልድዩ ላይ ተቀበለን። ከመድረሳችን አንድ የፊሽካ ድምፅ አስተጋባና ከመኮንኖቹ ጋር ከተዋወቅን በኋላ በተጠንቀቅ ቁሞ የነበሩ እጩ መኮንኖች በፊት ለፊታችን በሰልፍ አለፉ። አዛዡ በእንግሊዝኛ ቃላት ገለጻ ካደረገ በኋላ ሰልፉ ተበተነ። አዛዡ ለተማሪዎቹ ሲገልጽላቸው የነበረውና ከእነርሱም የክብር ሰላምታ ያገኘ ነው ይችን በመሰለች ትንሽ ጀልባ ያን ያህል ረጅም ጉዞ ማድረጋችንና አሁንም ገና ይበልጥ አደገኛና ረጅም ጉዞ ለማድረግ በመነሳት ላይ መሆናችን እንደነበር አንድ ወጣት መኮንን አስረዳን። ለተደረገልን ክብር መኮንኑን አመሰገን። ሦስት የመርከበኛ ጃኬቶች አበረከቱልን። ጥቁር ሆነው ጠንካራ ዚፕና የራስ ቆብ ያላቸው ነበሩ። ደሴቲቷን ለመልቀቅ ሁለት ቀናት ሲቀረን ከሳምንት በፊት የታሰሩ ሦስት ልማደኛ ሌቦችን እንድንወስድለት የፖሊሱ አዛዥ ትብብር የጠየቀ መሆኑን ሚስተር ቦውን አጫወተን። ደሴቷ ላይ ሊቀሩ የቻሉት ወደ ቬንዙዌላ ወይም ሌላ ሀገር የሄዱ ጓደኞቻችን ትተውን ነው ይላሉ። ሐሳቡን አልወደድኩትም፣ ግን እምቢ ለማለት ደግሞ ከሚገባው በላይ እንክብካቤ ተደርጎልናል። የመጨረሻ መልስ ከመስጠቴ በፊት ከነዚህ ሦስት እስረኞች ጋር ለመገናኘት ጠየቅኩ አንድ የፖሊስ መኪና መጣልኝና ከአዛዡ ጋር ለመወያየት ሄድኩ እርሱም መጀመሪያ በደረስንበት ወቅት ጠይቆን የነበረው መኮንን ነበር ሐምሳ አለቃ ዊሊ እንዳስተርጓሚ ሆነ አንድ ውለታ ብታደርጉልን ደስ ባለን ነበር የሚቻል ከሆነ በደስታ እዚህ እስር ቤት ውስጥ ሦስት ፈረንሳውያን ልማደኛ ሌቦች አሉን ጓደኞቻችን እዚህ ተውን ሄዱ ይላሉ። ጀልባቸውን ራሳቸው ያሰመጡ መስሎናል፣ እነርሱ ግን መቅዘፍ እንኳን አናውቅም ይላሉ። እኛ ሁኔታው ተማታብን። አንድ አዲስ ጀልባ እንድንሰጣቸው እየጣሩ መስሎናል። መሄድ ይገባቸዋል፣ ግን እዚህ ለሚመጣው የመጀመሪያ የፈረንሳይ መርከብ መልሼ ላስረክባቸው አልፈለግኩም። ጌታዬ እኔ ወስዳቸዋለሁ፣ ግን መጀመሪያ ከእነርሱ ጋር መነጋገር እፈልጋለሁ። ሶስት እንግዶችን አጠቃሎ መውሰድ አደገኛ መሆኑን እርሰውም መገንዘብ አለብዎት። ገብቶኛል። ዊሊ ሦስቱም ፈረንሳውያን ወደ እስር ቤቱ ግቢ አውጧቸው። ብቻዬን ላነጋግራቸው ስለፈለግኩ ሃምሳ አለቃ ዊሊ ገለል እንዲልልኝ ጠየቅኩት። ልማደኛ ሌቦች ናችሁ? አይደለንም፣ ከባድ ወንጀለኞች ነን። ታዲያ ለምን ልማደኛ ሌቦች ነን አላችሁ? ከአንድ ትልቅ ወንጀል ይልቅ ብዙ ትንሽ ወንጀሎች የሠራን መሆናችንን ካወቁ የተሻለ እንክብካቤ እናገኛለን ብለን ተስፋ በማድረግ ነበር። ግን ስህተተኞች ነን። አንተስ ምንድን ነህ ከባድ ወንጀለኛ አላውቅህም በመጨረሻው ኮንቮይ ነው የመጣሁት ስሙ ሶስታችሁን በእኛ ጀልባ እንድንወስዳችሁ የምትፈልጉ ከሆነ እንድጠይቃችሁ የፖሊሱ አዛዥ ነግሮኛል እኛም ሶስት ነን እርስዎ የሚለው እኔ ካልወሰድኳችሁ በስተቀር በዚያ በሚያልፈው የመጀመሪያው የፈረንሳይ ጀልባ አሳፍራችኋለሁ ነው ምን ይመስላችኋል ወደ ባህር ዳግመኛ ለመውጣት ያልፈለግንበት ምክንያቶች አሉን ከእናንተ ጋር የሄድን መስልና ከዚያም ከደሴቷ መጨረሻ ትታችሁን እናንተ መንገዳችሁን አትቀጥሉም እንዴ አይሆንም፣ እንደዚያስ ማድረግ አልችልም። ለምን አይሆንም? ምክንያቱም ርህሩህነታቸውን በዚህ መልኩ መልሶ አጸፋ መክፈል አስነዋሪ መንገድ ነው። ለእንግሊዛውያን ከማሰብ በፊት ለእኛ ማሰብ ይኖርብሃል። ለምን? ምክንያቱም አንተም ራስህ እስረኛ ነህ። ያ ሊሆን ይችላል፣ ግን ብዙ አይነት የተለያዩ እስረኞች አሉ። ምናልባትም ከእኔና ከእንግሊዛውያኑ ይልቅ በአንተና በእኔ መካከል የበለጠ ልዩነት ይኖራል። ወሳኙ የአመለካከት ሁኔታ ነው። ታዲያ ለፈረንሳውያን ባለስልጣኖች እንዲያስረክሙ ልትነግራችሁ ነው? አይደለም ግን ኮራሶ ከመድረሳችን በፊት እንደማላወርዳችሁ ነው። እንደገና ጉዞ መቋቋም አልችልም አለ ከእነርሱ ውስጥ አንዱ። ስማ፣ በመጀመሪያ የእኛን ጀልባ ተመልከታት። ምናልባት የቀድሞዋ ጀልባችሁ አሮጌ ትመስለኛለች። እሺ እስኪን ሞክራ። መልካም፣ ጀልባዋን ለመመልከት እንዲፈቅድላችሁ አዛዡን እጠይቀዋለሁ። ከሐምሳ አለቃ ዊሊ ጋር አብረን ወደ ወደቡ ሄድን። አንድ ጊዜ ጀልባዋን ከተመለከቱ በኋላ ሦስቱ ጓደኞች እምነት ያደረባቸው መሰሉ። ፓፒዮ፣ ደራሲ ሄንሪ ሻሪዬ፣ ትርጉም ጌታቸው ገብሬ ፓፒዮ